እንዳታመጣው ነው የምለው። እኔ ሌላ ምንም አይደለም፣ እሱ እንዳታመጣው። በተረፈ እንግዲህ እያያችሁት ነው። እኔ እዚያ እንትን ውስጥ በዚህ እንደዚህ የያዘሉት እርግጠኛ ነኝ። የምቀርጸው ምሽቱ ነች፣ አረዋ ነች። ስለዚህ በቃ ልክ እሷ እንዳጓጓችኝ እኔም ላጓጓችኝ በቃ፣ የሚቆጭን ነገር እንዳታደረግ። በአሁኑ ትንሽ እንኳን እንዳትጠራጠረ። ለመቅረት አስበህ ካሁሉ ከምን ስለዚህ የምትመጣበትን ቀን በግልጽ ተናገር እና በዚህ ቀን እመጣለሁ፣ እውነትሽም ከሆነ በዚህ ቀን ጠብቂ፣ በዚህ ቀን እመጣለሁ፣ እውነትሽም ከሆነ በዚህ ቀን ጠብቂ በለኝ። እኔ ላንተ ሰርፕራይዝም ስላለኝ ልጆችህንም ይዤ ምናምን አገኛለን ማለት ነው። ከዛ በት ነገር አይኖርም። ምክንያቱም እኔ የምችለውን አድርጌያለሁ። ይቅርታ ጠይቄ እና ልጆችን ላገናኝ ሰርፕራይዝ ላድርግህ እያልኩህ። እንደዚህ እየለመንኩክ እያለቀስኩኝ የለመንኩክ እምቢ ካል መጥቼ አልጎትትም። እኔ ደግሞ እነግርሃለሁ እንዳትወስን ተረጋግተህ አስበህ። በነገራችን ላይ ሰሙያ እያወራች ያለችው እየገባኝ አይደለም። አንደኛ ቃልሽን ልታትፊ ምናምን አስበሽ ነው ልበል? ማለት ግዴታ የገዛውን ልብስ ማሳየት ያለበት ይመስለኛል። አሰላሙ አለይኩም ወረሕመቱላሂ በረካቱ። ሰላም ውድ ነው የተከበራችሁ እሱ ሀበሻዊ ቤተሰቦች እንዴት ናችሁ? ሁላችሁ ያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። በአዲስ ቪዲዮ መጥቻለሁ ማለት ነው። ሰሙያ እንግዲህ ዛሬ የለቀቀችውን ቪዲዮ አይታችኋል። እንግዲህ ሰኢድ ትናንትና ቪዲዮ ለቆ ነበረ። ቪዲዮ የለቀቀው ቪዲዮ ደግሞ ምንድን ነው እንትን ነው ማለት ነው፣ ምንድን ነው የሚባለው ልብስ እየገዛ ነበር ለልጆቹ ልብስ ገዛ እያሳይ ምናምን ቪዲዮ እየቀረጸ ነበር። እና አንዳንዴ የሆነ ሂሳብ ስታስቡ ወይም ደግሞ አንድን ነገር ከገዛችሁ በኋላ ሂሳብ ለማሳሰብ ስትሄዱ እንትን ልትባሉ ትችላላችሁ። ካሜራ ምናምን እዛ ላይ ደቅኖ ነውና ፊት ለፊት ላታሳዩ ትችላላችሁ። እና ቤት መጥቶ ደግሞ ያውቃ መረታተን ምናምናምን ሊኖር ስለሚችል ለዛ ለዛ ይመስለኛል ያላሳየው ማለት ነው። ግን ሰሙያ እያለች ያለችው ደግሞ ውሸቱን ነው። አይመጣም ምናምን እያለች ነውና በነገራችን ላይ ለልጆቹ ካለው ፍቅር ለልጆቹ ያለው ፍቅር ስለሆነ ይመጣል ብዬ ነው ማስበው ነው። ሁለተኛ ደግሞ ሰርፕራይዝ አረገዋለሁ። ሰርፕራይዝ ማለኝ ከፈለገ ከልጆቹ ጋር ይሄዳል፣ ከፈለገ ደግሞ ተመልሶ በመጣበት እግሩ ተመልሶ ወደዛው ሀገር ይመለሳል ነው ያልሽው ማለት ነው። ሱማያ ምኑ ቀርቶብኝ በቅጥበ ከነነኛ ለግሬስ ስለዚህ መጀመሪያ ሰርፕራይዙ ልክ ነሽ፣ ጥሩ ነገር ነው፣ መጥፎ ነገር አይደለም። ሰርፕራይዙ ወላኪን ግን መጀመሪያ እናንተ መነጋገር አለባችሁ። ተነጋግራችሁ መፍታት አለባችሁ። ተነጋግራችሁ መፍታት ያለውን ነገር ተነጋግራችሁ መፍታት አለባችሁ ባይ ነይ ማለት ነው። ኦኬ። እዚህ ቀጥል ደግሞ እኔ አሁንም በነገራችን ላይ ቀጥ አድርጉልኝ፣ እና ሰሙያ ራሱ የሆነ ድራማ መሰሪ ነው መሰሪ ነው የሚመስለኝ ነው ነገር አሁን ራሱ ማለት ነው የሆነ ነገር የምትሰሪ ነው የሚመስለኝ ማለት ነው። እና ሙስሊም ነሽ፣ ሙስሊም አይዋሽም። ቃል ቃል ነው። ስለዚህ ስለዚህ አትዋሽም ብዬ አምናለሁ፣ ምክንያቱም ቃል ነው፣ ቃል ቃል ነው። ምን ይላል እንደውም ያገሬ ሰው ሲተርስ ሲተርት ቃል ከሚፈርስ የወለዱት ይፍረስ ነው የወለዱት ተጽፋ የሚባል ነገር ብቻ እንደዛ አይነት ነገር አለ ማለት ነውና፣ ስለዚህ ቃልሽን ማክበር አለብሽ። ምን ማስሮስ ማያጅ ማለት ነው። በነገራችን ላይ በጉጉት የሆነ ስትገናኙ ምናምን በጉጉት ነው እየጠበቅን ያለነው፣ ነጀሙ ከአባታቸው ጋር ሲገናኙ የእውነት በነገራችን ላይ ሴት ልጅ በአብዛኛው አባቷ ነው አብዛኛው አባት ነው የምወደው። አንቺ ደግሞ ቃልሽ እንደምታከብሪ እርግጠኛ ነኝ። ማለት መቼም እንደዚህ ይሄን ሁሉ ብለሽ በአደባባይ ይሄን ሁሉ ብለሽ ተዋሻልሽ ብዬ አይደለም ምንም። ደግሞ ይሄ ልጅ ቢያጠፋም ምንም ቢያደርግ ደግሞ የገዛ ባልሽ ነው፣ የልጆችሽ አባት ነው። ምክንያቱም መፋቅ የማትችው ነገር አለ ገብቶሻል። እዚህ ጋር መፋቅ የማትችው ነገር በመካከልሽ ተፈጥሯል። ምክንያቱም የልጆች አባት ነው። ምንም አድርግ አትችል የልጆች አባት ስለሆነ ማለት ነው። እና ሲከተል ደግሞ ይህንን ነገር ራሳን አንቺ እንደዚህ ብለሽ እነዚህ ልጆች ባይተያዩ ነገ ጧት ይሄ ቪዲዮ ይታያል። ይሄን አንቺ ዛሬ ይቅርታ መጠየቅሽን የሆነ ነገር አት ማለት አንቺ ይቅርታ ብትጠይቂ ነገሮችን ብታበርጂ ነገሮችን የሆነ እንትር ብትይ ለነገ ለልጆችሽ ስለሆነ ምንም ነገር አይቆጭሽም፣ እና ለልጆች የምታረጊውን ነገር ምንም ነገር እንዲቆጭሽ አይገባም ማለት ነው። ምክንያቱም ለልጆችሽ የምትኖሪው ሁሉን ነገር አድርጌላቸዋለሁ ብለሻል። ሁሉን ነገር ልብስ ሳይቀር ከዛ ሁሉ አምጥቼላቸዋለሁ ብለሻል። ወላኪን ግን እነሱ አባታቸውን ነው የሚፈልጉት። ምክንያቱም አንቺ ሙሉ ፍቅር ሰጥተሻቸዋል፣ ሳሆ ለላ ሙሉ ነገርን አድርገሽላቸዋል፣ የሚፈልጉትን ሁሉ አድርገሽላቸዋል። ግን እነሱ ደግሞ አንድ የጎደላቸው ነገር አለ። ያለባቸዋ ምግብ ስሰሩ ምሳሌ ወጡ ጣፍጦላችሁ ጫው ከለለው እንዴት ይበላል? ልክ እንደዛ ነው ማለት ነው። አባት ደግሞ ሁሉ ነገር ነው። ምንም ባይኖረው ምንም ምን ባይል አላቅም ብቻ ከባድ ነው ማለት ነው። ስለዚህ ቃልሽን እንደማታጥፊ ተስፋ አለኝ። ለምን እየተጠራጠርኩም ነው። ግን ታጥፊ ያለሽ ብዬ አይደለም። ለመሰሽ ማታጥፊ በምክንያት ይሄ ቪዲዮ ተቀመጠ። ይሄ ቪዲዮ ተቀምጦ ነገ ጧት ልጆች ይሻውሻል። አባቴን እንደዚህ እንደዚህ ብለሽ አምጥተሽው ነበር፣ ግን እኛን አላሳይሽንም፣ እኛን እንዳርገሽ ነው ብለው ነገ ጧት አንቺን ነው የሚወቅሱሽ፣ አንቺን ነው የሚጠሉሽ። ምክንያቱም ራስሽ በተናገርሹ፣ ራስሽ ባልሹ አፍ፣ ራስሽ ሁሉን ነገር ባደረግሹው አንቺንሽ እንጂ የምትጠሊው እነሱ አይደለም የሚጠሉት ማለት ነው። ስለዚህ እንደዛ ነው ቃልሽና ክብሪ፣ ሌላው ነገር ሁሉ ነገር ቀሪ ሁሉ ነገር ቀላል ነው ማለት ነው። ምክንያቱም እሱ እርግጠኛ ነኝ ይሄዳል ብዬ ነው የማስበው። ለምን በጣም ለልጆቹ ካለው ፍቅርና ካለው ጉጉት አንጻር እንዲህ ነው ስትባለው እሺ፣ ወዲህ ነው ስትለው እሺ ነው ነው የሚለው እያንዳንዱ ነገር ማለት ነው። ስለዚህ ኢንሻላህ አንቺም ደግሞ ቃልሽን አታፈርሽም ብዬሽ አስባለሁኝ። በልጆችሽ እንትን ብለሻል። ሁለተኛ ደግሞ ሙስሊም ነሽ፣ ሙስሊም አይዋሽም ማለት ነው። እንግዲህ ልብሱንም ገዛም አልገዛም እሱ ቢያ- ለእኛ ቢያሳየንም ባያሳየንም ዋናው እሱ ለራሱ ለልጆቹ የሚያስደስተውን ነገርና ለልጆቹ ማድረግ ያለበትን እሱ እንጂ ግዴታ ለኛ ማሳየት አለበት ብዬ አላሰቡም ማለት ነው። ምክንያቱም አወዘጋገብሽን ማለት ነው እራሱ ጣውንጭም ተወዛግበሽኝ አንም አወዛግብሽኝ አወዘግብሽን እኮ አርቴ ዝመየ ተይተይተይተይተይ እንደ ጀግና ጀግና ብለን እንደ አናታችን ላይ ቁጭ አድርገን እንደ እንደ መቀመጫጣን እኮ። ስለዚህ በአዲስ ቪዲዮ እና በአዲስ ነገር እንደምትመጡ በጥሩ ነገር እንደምትመጡ ተስፋለኝ ተስፋለኝ። እስኪ እናንተ ምን ትላላችሁ? ማለት አሁን ይሄ ነገር እንዴት ነው እንደሚሆኑ ይሄ ሳስበው ማለት ነው። ሁሉም ነገር ቢያበቃ ደስ ይላል። ሁሉም ነገር ቦታ ቦታውን ቢት ደስ ይላል ማለት ነው። ምክንያቱም የቱሪስት ሚኒስት ይስጣችሁ አላችሁ፣ ብዙ ሰዎች አላችሁ፣ አንዳንድ ሰዎች ናቸው እንጂ ማለት ነው። እና ልሙይም እንግዲህ የዛሬ ቪዲዮ ይህን ይመስል ነበር። ላይክ ሻር፣ ሰብስክራይብ ማድረጋችሁን እንዳትረቱ። በሌላ በአዲስ ቪዲዮ በአዲስ ነገር እስከምንመጣ ድረስ መልካም ቆይታ። ሰላም ፍቅር ለአገራችሁ።